ዚህ ተማሪዎቹ ሲዘምሩ ከሰማሁ በኋላ ትምህርት ምን መሆን እንዳለበት ከጋራ መግባባት ላይ ምግቦች ለአንድ ዓመት ብቻ ነው ከተባለ ነገር የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ምድሪትና ቴክኖሎጂ ቋሚ ኮሚቴ አባላት፣ የዚህ ጉባኤ አዘጋጅ የኦሮሚያ ብሔራዊ ክልላዊ መንግስት ከፍተኛ የስራ ኃላፊዎች፣ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ አመራሮች፣ የኢትዮጵያ መምህራን ማህበር አመራሮች፣ የኢትዮጵያ ተማሪ ወላጆች ማህበር ምክንያቱም ተቋማት አመራር ሁልጊዜ ስለሚባል እንትን ያደርገኛል ይጠፋብኝ። እንኳን ደህና መጣችሁ ሁላችሁም። የትምህርትን አስፈላጊነትና የትምህርትን ኢምፖርታንስ ልጆቹ ነበር ያሉት በደንብ ከተስማማንና ሁላችንም የኢትዮጵያ ችግር ከአብዛኛው ፈተናል ማለት ይቻላል። ይሮስ ጀም ነገራስላም እኔ አይ ቲንክ በዛሬ ጊዜ ስለ ትምህርት ምንነትና ስለ ትምህርት ኢምፖርተንስ መነጋገር ከአሁን በኋላ የሚያስፈልገን አይመስለኝም። ዝም ብሎ በተለምዶ የምንናገረው ነገር ሳይሆን ቁጭ ብለን ዓለምን ካየን የዓለምን ስልጣኔዎች ካየን አሁን በዓለም ላይ እየተካሄደ ያለውን ቁጥጥር ካየን፣ ይቺ የምንመኛት ኢትዮጵያ እንድትደርስ የምትፈልገው የምንፈልገው ቦታ ላይ ለማድረስ ከትምህርት ውጭ ምንም ምንም የሚመለው አሪ ዜር ኢምፖርታንት የትምህርት ማህበረሰቡ ክሊርሊ መረዳት ያለበት በተለምዶ ዝም ብሎ ለመናገር ብለን የምናደርገው ነገር ሳይሆን ዲፕ ኢንቱ አወር ቦንስ መግባት ያለበት። የሀገር አንድ ቦታ የሚሄድ ከሆነ ይሄን ሀገር ይገባዋል የምንለው ከፍታ ላይ የሚያደርሰው ካልም ቤል የትምህርት ሰዓቱ ለዛ አይነት ሀገር የሚሆን የሰው ልጅ ማፍራት መቻል አለበት። ሌላ ምንም ምንም አማራጭ በዚህ ምክንያት ለትምህርት እንትን ስናወራ የሚነሱ በእኔ እምነት ሶስት ኢምፖርታንት ኢሹዎች አሉ። ሁለቱ ዛሬ የጉባኤውን እንትን በሚመለከት የተዘጋጀው መፈክር ላይ የቀረቡት ፍትህና ስርዓት። ሶስተኛው በእኔ እምነት የሞራል ስብእና፣ እዛ ላይ ያልተነሳው ግን ኢምፖርታንት የሆነ የትምህርት ስርዓትንም ፍትሐዊነትንም እናምጣታለን። መጀመሪያ ሶሊድ በሆነ የሞራል መሰረት ላይ የቆመ የትምህርት ዘር ሰለ ይሄ ተማሪዎችን ይመለከታል፣ ወላጆችን ይመለከታል፣ መምህራንን ይመለከታል፣ ባጠቃላይ የትምህርት አመራሮችን ደሞ ይመለከታል፣ መንግስት ይመለከታል። ቢኮዝ መንግስት ሄድ የሚፈልግበት ቦታ ለመድረስ ከፈለገ በእነኚህ ጉዳዮች ላይ ሲግኒፊካንት የሆነ ስራ መሳታል እና እያንዳንዳቸው ለምን ኢምፖርታንት በጥራት የሚጀምር አግን እሺ፣ የጥራትን አስፈላጊነት ዛሬ ከዚህ ነው የተወጣው። አራት አመት ሆኖ በየአመቱ ስናወራው ስናወራው ቆይተን አይ ቲንክ አሁን ፎር ሰምንት ላይ የደረስን ነው ማለት፣ ከዚህ በፊት በነበረው አይነት ዝም ብሎ ማስተማር ማለት ዲግሪ መስጠት፣ ሰርቲፊኬት መስጠት እና በዛ ቁጥር መደመር መደመርና መናገር እንዳልሆነ ገብቶናል። አጥቶ ተጨማሪ የገባን ነገር እንደው አይሮኖ ፖለቲካሊ ኮሬክት መሆን አለመሆኑን እንጂ በጥሩ ሁኔታ ካልተማረ ሰው ምንም ያልተማረ ሰው ሳይቻለ የለም። ቢኮዝ በጥሩ ሁኔታ ያልተማረ ሰው አንድ መሠረታዊ የሆነ የሞራል መናጋት ውስጥ ይገባ አውቃለሁ የሚል ተምሬያለሁ የሚል እንትኑ ሲገባ እና ችግር ይፈጥራል። አስተማር የተማረ ዜጋ እንጠርታል የተማረ ብቻ ሰው ችሎታ ያለው፣ ብቃት ያለው አገር ማራመድ የሚችል በዓለም ደረጃ የሚደቅመንም ውድድር ማሸነፍ የሚችል ትናርካል። ጥራት ያለው ትምህርት መስጠል እና ዋዱ ሚል ጥራት ያለው ትምህርት መስጠል። አንደኛ በሚማሩበት ትምህርት አብሶሉትሊ ኬፕብል የሆኑና የሰው ልጅ እውቀት የደረሰበትን ደረጃ በደንብ የሚያውቁ ብቻ ሳይሆን አውቀው ደግሞ ወደፊት ለማራመድ ቡቡቱን ፍላጎቱን ችሎታውም ያላቸው ልጆች ናቸው። ኮፒ እያደረግን ለዘላለም እንቀጥላለን አንችልም። አት ሰም ፖይንት ያ ኮፒ የምናደርገው ነገር ተሻግሮ ራሳችን መፍጠር የምንችልበት ደረጃ ላይ መድረስ አለብን። ያን ለማድረግ ደግሞ ዝም ብሎ በለብለብ አስተምረን የምናወጣቸው ሳይሆን ዲፕ የሆነ በሚማሩት ትምህርት ዲፕ የሆነ እውቀት ያላቸው ልጆች አሰልጡ። ይሄ አይ ክሊር ሆነ። አይ ዶንት ቲንክ አሁን በኋላ በዚህ ጉዳይ ላይ የምንከራከር አይደለም። የእነ ቻይናን አሁን የደረሱበትን የውድድር ብቃት ታያ። ስለ ቻይና ሲወራ ታውቃለህ ሁልጊዜ ይባላል የነበረው የትም አይደርሱም፣ ምክንያቱም ከእኛ ኮፒ እያደረጉ ነበር የሚሄዱት ነበር የምዕራቡ ዓለም ንቀት። በኋላ ላይ የገባበት ችግር ላይ የገባው የቻይና ስልጣኔ መሰረቱ ኮፒ ማድረግ ነው፣ ከኛ እውቀት ያለው እኛ ጋር ነው እነሱ አዲስ ነገር መፍጠር አይችሉም ብለው ነበር ሲመኮ የነበረው ንድ ሰርቲ ፎር ይርስ ቻይና ለሁሉም ማለት ኢንክሉዲንግ እንደዚህ ሊዋቸው ሲሏቸው ለነበሩት ሰዎች ያሳዩት ጠንካራ ትምህርት ተምሮ ያለፈ ማህበረሰብ ባለበት ቦታ ይሄ ኮፒ ማድረግ ራሱ የሆኑ

ከሌላ የሰው ልጅ የተማረ የሚያረጉት እንዳለ ሆኖ፣ ዘን ቬሪ ኩይክሊ በነገራችን ላይ እሱም አይረቅም። እሱ ስለማይረቃቸው ብዙ ሀገሮች ታውቃላችሁ፣ የተማረ ሰው ከሌላ ቦታ ለማምጣት ይሰጣሉ። የአሜሪካን ቪዛ ታውቃላችሁ፣ የተዋንዲዋን ቪዛ ፈንዳሜንታሊ ሌላ ሀገር የተማሩ በቴክኖሎጂ የበቱ ሰዎችን ማምጫ ቪዛ ሰጥቶ የነዋሪነት ፈቃድ ሰጥቶ ማምጣት ነው። ከትላንትና ወዲያ አንዱ ትልቅ ወሬ የነበረው ባለም ላይ ቻይና ያንን ፕሮግራም አሁን ቻይና ውስጥ ጀምራለች። አዲስ የቪዛ ሲስተም አምጥቷል። ያ የቪዛ ሲስተም በቴክኖሎጂ የላቀ እውቀት ያላቸውን ቤትም ሀገር ያሉ ሰዎችን ለማስገባትና የነዋሪነት ፈቃድ መስጠት ነው ለማለት የእውቀት እንትን ይዛበት ይሄ ያው ነው። ደምራው የመጀመሪያው የሚደምራው ደረጃ ነው። እነኚህ ልጆች ስናፈራና ያ ብቃት ያላቸው ሰዎች ስናፈራ አብሮ ደግሞ መንቀሳቀስ ያለበት ኢኮኖሚያችን ነው። ለእነኚህ ልጆች የሚሆን ስራ፣ የተሻለ ኑሮ ላይ ያኖራቸው የሚችል ስራ መስጠት ካልቻል ሌል ምኝ ሰዎች ወደዛ ነው። እነኚህ ልጆች ፓርቲ ዋይ ነገሮች አንድ ላይ ይዘን መሄድ ያለብን የትምህርት ስርዓታችን ስናካችልና ጥሩ የተማሩ ልጆች ስንፈጥር እግረ መንገዳችን ግን ለነሱ የሚሆን ደግሞ በፈጠራ የሚሆን በሌላ ሊያድጉ የሚችሉበትን ይትነሳል ኢዘር ወይ ፖይንት ጥራት ያለው ትምህርት ከመስጠት ውጭ ምርጫ የለም። እዚህ የዩኒቨርሲቲ ሰዎች ያላችሁ፣ ብዙዎቻችሁ ዩኒቨርሲቲ ፕሬዚዳንቶች ያላችሁ ከዚህ በፊት እንደነበረው ይህን ያህል ሺህ አስመረቅን ይህን ያክል እንትን አደረግን ምናምን ይኖሞር መለኪያ ውቷል። አሁን መለኪያው ምን ያህል ኬፓብል የሆኑ እቺን ሀገር ወደፊት መውሰድ የሚችሉ የተማሩ ልጆች አጥተናል። እዛ ላይ መስራት ኢምፖርታንት ስለሆነ ነው። ጥራት የሚለው ነገር ያው በዛ ያልቃል አይደለም። ከታች ጀምረን ነው መስራት ያለብን። ከታች ጀምረን ቅድም ፖላንድ ስል የነበረው ከዚሮ ክፍል ጀምረን ከኪንደርጋርደን ጀምረን ልጆቹን እያሳደግን በኤሌመንተሪ የሆነ በሁለተኛ ደረጃ ትምህርታቸው የበቁ እንዲሆኑ ማድረግ ዋናው ስራችን ነው። የጋባ ከአሁን በኋላ ትኩረታችን አሁን በኋላ መመጣ በትክክል እንዳለ ሆኖ እነኚህ ከአሁን በኋላ በትምህርት ዘርፉ ውስጥ የሚያልፉ ልጆች ከታች ጀምረን ይህን መድረስ የሚችሉ ተማሪዎች አድገን ማብቃት፣ እዛ ላይ ብዙ ስራ ነው የሚጠይቃል። እያንዳንዱ ነገር በዝርዝር ማውራት አልችልም ጊዜ ስለሌለም፣ ግን በዛ ሁሉ ማሳለፍ አለብን ልጆችን ለዛ። የከፍተኛ የመደበኛ ትምህርት ዘርፉ የሚሰራው ስራ እንዳለ ሆኖ እነሱ ከጨረሱ በኋላ ደግሞ በዩኒቨርሲቲዎች የምናደርገው ምክል ትግኒት ነው አንዱ ይሄ ነው። ጥራት ኢዝ ኢምፖርተንት። ከአሁን በኋላ ምርጫ የለ። የእኛ ልጆች ከኮሌጅ ዲግሪ ሲቀበሉና እናንተ ዲግሪ ስትሰጧቸው በየትኛውም የዓለም ሁኔታ መወዳደር የሚችሉ ችሎታ ያላቸው ልጆች ሆነው እንዲበቁ ማድረግ ተቻላችሁ፣ ሪሊ ይሄ ሀገር የሚፈልግባችሁ ኃላፊነት ወጣችሁ ወተናል ማለት ነው። እና ሁለተኛው አይተም ፍትህ ነው። ፍትሃዊነት ሲባል በየቦታው ትምህርት ቤት ተደርጎ ነበረ የሚወሰደው ፍትሃዊ የሆነ የትምህርት ሁለት መሰረታዊ በትምህርት ዘርፍ ልዩነት ከተፈጠረ በኢኮኖሚ ውስጥ ያሉ ልዩነቶች፣ በሕብረተሰብ ውስጥ ያሉ ልዩነቶች በትምህርት ዘርፍ ከተደገሙ የሀብታም ልጆች የተሻለ የሀብታም ትምህርት እያገኙ የደሃ ልጆች ማንም ወላጅ ሊልክባቸው ማይፈልጋቸው ትምህርት ቤቶች ይሆኑ ትምህርት ቤቶች ከፍተናል ብለን በሁሉም ቦታ ካስቀመጥን በኋላ ትምህርት ቤቶች አንድ ተማሪ ማሳለፍ የማይችሉበት ሁኔታ ከሆነ እነኛ ያንን ትምህርት ቤት የተፈቅድላቸው ልጆች ፍትሀዊ የሆነ የመወዳደር አቅም እድል ፈተናቸዋል ማለት ነው። ፍትሀዊነት አሁን ጥራት ያለው ትምህርት ለእነሱ መስጠት መጭፈቻ ለኮንሰንትሬት ማድረግ ያለብን ፐብሊክ ትምህርት ቤቶቻችንን እንዴት አድርገን ሌላው ጋር ከሚሰጠው ትምህርት ያልተናነሰ ሰጥተን ልጆቹ በአገራቸው እንደ ማንኛውም ሰው ተወዳድረው ከፍተኛ ቦታ ላይ መድረስ የሚችሉበት ሁኔታ ነበር። ይሄ ግዴታ እስከዛሬ ዝም ብለን በጣም ሂፖክሪቲካል የሆነ ስራ ነው እንሰራ ነበር። ትምህርት ቤቶች በየቦታውን ከፍተናል። ከእናንተ ጀምሮ እስከ ከፍተኛ የመንግስት ባለስልጣኖች ድረስ ትንሽ ብር ያለው ሰው ጨምሮ አንዳችንም

እንስ ከሆነ ያንን ማድረግ የምንችለው እያንዳንዱ ኢትዮጵያዊ እኔም ከሰራው ተደቀም ካጠናው እንደ ማንኛውም እኩል እግዛለኝ ብሎ የሚያምንበት አገር መሆን አለ። አገሬ ነው ማለት ምን ስለው ይችላል። ዛት ዋይ ፍትሐዊነት ኤክስትሪምሊ ኢምፖርታንት ግን አቢዝ የሆነ ኮንሴፕት ነ አቢዝ የሆነው ለምደ ዝም ለን ትምህርት ቤት ከከፈትም በቃ ሳዊነት ተረጋግጠል ያው በየት ምሉ በቂ ትምህርት ቤት አለ የለም አይነት ነው እንጂ ጥያቄው ሪሊ ምን አይነት ትምህርት እየሰጠ ነው የሚል ለምን አሁን የትምህርት ዘርፉ ሚሄድበት መክሰፍ ፍትሃዊነቱ በዚህ በአዲስ መልክ ዲፋይን ነው። ፍትሃዊነት ማለት ሁሉም ኢትዮጵያዊ ልጅ ከማንኛውም ጋር መወዳደር የሚያስችለው ብቃት ያለው ጥራት ያለው ትምህርት መስጠት ያኔ ፍትሃዊነቱ አሰፈነ ማለት ነው። ያለሱ የትም አለ ያ ነው ሁለተኛው የ የ ሶስተኛው ግን ዘላል ተነሳምሎ ይሄንን ደግሞ ማድረግ ምንድን ነው፣ በትምህርት ስርዓቱ ውስጥ በአጠቃላይ ቤዚክ የሆነ ኢንቴግሪቲ እና የሞራል መሰረት ሲኖር ብቻ ነው። በአቋራጭ የሚገኝበት ነገር ነው ብለን ታስብ፣ በስርቆት በማጭበርበር፣ በምን የሚደረግ ነው ተብሎ ከታሰበ እስከዛሬ ስናደረግ የነበርነውን ነገር እንገምታለን። በምንም አይነት ይሄ የምናስበውን አገር ሊፈጥሩልን የሚችሉ ልጆች ማፍራት አለ። ከሰሞኑ ፊንላንድ ነበር ለጉብኝትና የፊንላንድ ታውቃላችሁ፣ የፊንላንድ ትምህርት በዓለም ደረጃ አሉ ከሚባሉ በጣም ኢምፖርታንት እና ሶስተኛ ደረጃ ላይ የደረሰ ትምህርት ስርዓት ያላቸው ነው። የመጀመሪያው ፊንላንድን ለዛ ያበቃው በ1976 ዓመተ ምህረት የወሰዱት ፍትሐዊ የሆነ በትምህርት ጉዳይ ላይ ፍትሐዊ የሆነ ውሳኔ ያው ውሳኔ በ1976 ዓመተ ምህረት የፊንላንድ ሕዝብ ሬፈረንደም አድርጎ ያ ሬፈረንደም ሲይቲ የሚለው ማንም የፊንላንድ ልጅ ለትምህርት ገንዘብ መስጠት የለበትም። የፍትሃዊነቱ መሰረቱ ነው። ሁሉም የፊንላንድ ልጅ ከሁሉም እኩል የሆነ ትምህርት ማግኘት አለበት። ማንም ገንዘብ ከፍሎ ማስተማር አለበት ከጀመሩ በኋላ ግን በኔክስት ስቴፕ ይህን እድል የሰጣቸውን ማህበረሰብ የሞራል መሰረት መገንባት አሁን ትምህርት እናድርግ። አንዱ የነገሩን ፈተና እያቆምን ነው። አሁን በአብዛኛው ክፍል ውስጥ ሆነ ፈተና መስጠት አቁመናል። መለኪያዎችን ስናደርግ ይሄ ይህን ራንክ ማድረግ እንትን ማድረግ ሁሉ ቆሟል። በቃ ቀስ እያም ዩርጌቲ አውቶ ኦነር ሲስተም እያንዳንዱ ልጅ ስለ ትምህርት የሚኖረው እንትን ኮንቲኒስ ፎሎው አፕ ባለው ኦነር መስረቅ፣ መዘርበር፣ መኮር ምናምን የሚባል ነገር የሌለበት ትምህርትን መሰረት ያደረገ እውቀትን መሰረት ያደረገ ኤንድ እንደዚህ አይነት ሪፖርትን መጠየቅ የሚችል ልጆችን ዴቨሎፕ ማድረግ ይሄ አጭር ጋር አሞራል ጎታ ጉዳይ አጭር ነው። ያ የሞራል መሰረት ከሌለ ምንም ብናረግ በትምህርት ሰዓት ላይ የምናረገውን ነገር መጥመርማት ነው። አንተ ስለዚህ ነው በሶስተኛነት ማየት ያለብን በተለይ የትምህርቱ ማህበረሰብ ይያላችሁ በሙሉ ሪሊ አጥቶት የሚሰጡት እንጂ አሁን ቤታችሁን አስተካክሉ ምን ያምን ብለን በየጊዜው ምን ተደቅቀው እውነት ላይ እንመስርተው፣ ትምህርት ነው እውነተኛ እንትን ላይ እንመስርተው። መስርቶት በሐሰት ቤታ በውሸት እንትን በኩረጃ ወይ ከኤ አይ አምጥቶ ገልብጦ በመስጠት በምናምን የሚገኝ ትምህርት ከሆነ ወይም ምንም እንደም ኮፍ ኳሊቲ የትም የሚወስደን አይደለም። ቴርፎር ስንሰራ ልጆች ትምህርት ስናስተምር መረዳት ያለብን የምናስተምራቸው ያንን የሚማሩበትን ትምህርት እውቀት እንዲኖራቸው ብቻለን ሰው እንዲሆኑ ነው የምናስተምረ የሰው ልጅ እንዲሆኑ ነው የምናስተ ከሌላ የህብረተሰብ ክፍል ጋር አብሮ መኖር የሚችሉ እንዲሆኑ ነው የምናስተምራ ውሸት እንዳያውቁ ነው የምናስተምራ ውሸት እንዲጠየፉ ነው የምናስተምራ የስራን ኢምፖርታንስ የማጥናትን ኢምፖርታንስ እንዲያምኑ ነው የምናስተምራ በአቋራጭ የሚገኝ ነገር እንደሌለ ነው የምናስተምራ ይሄ ነው ኮምፕሊት የሆነ ትምህርት ሰጠን ማለት ነው። ስለሆነና ታይ የሆነ ትምህርት አሰጣጥ ነው ስለተቻለ ጥራቱን ማስጠበቅ የማህበረሰባችንን የህብረት የሞራል መሰረት ግን ካደረግን አይ ቲንክ በጀመርነው መንገድ ከሄድን እና እሱን አጠናክርም ተከተል ያለው ጩኸት እንደተጠበቀው ነው። አንዱ ብዙ ጊዜ የሚነሳው ከፈተና ጋር በተገናኘ ብዙ ተማሪዎች ቃል ምናምን ነገር የሚባለውን ነገር ብዙ ሰው ያልተረዳው አክሊ ይፈሰኝ ያልኩት የሞራል መሰረታችንን እንትን ማድረግ አለብን የሚለውን ስራ ለመስራት ነው እንጂ ጥራት፣ እሱ ያመጣል ነው። ጥራት ከዛ ከአሁን በኋላ የምንሰራቸው ስራዎች የሚያመጣው ነው። እነኝን ሶስት ነገሮች ዴቨሎፕ ለማድረግ ነው ስንሞክር ሞክር የነበር ነው። ያለፉት አራት ዓመታት የዚህ ውጤት አሁን ዛሬ የምናየው አይደለም። ገና ብዙ ጊዜ ይፈጃል። በየጊዜው ግን ምንም እንኳን የትምህርት ሴክተሩ ላይ የምናደርገው ሪፎርም ምን ውጤት አመጣ የሚለውን ገና ሌላ 1 1 በኋላ የምናየው ይሆናል። ማህበረሰብ ግን ዴቨሎፕ እያደረገ ያለበትን ትሬንድ የምናየው ጥሩ የማህበረሰብ መረዳት የተፈጠረበት ደረጃ ላይ እንደደረሰ ይመስለኛል። ግን ተማሪዎችም ይሄንን ያወቁ ይመስለኛል። ከእንግዲህ የሚያልፈውም ያለፉ ደረጃ ያለምን ከ50 በመቶ በላይ እንደሚያልፈውም የተማሪ ቁጥር ከ60 በመቶ በላይ የጨመረው በዚህ ዓመት ላስት ቱ ይርስ ካያችሁ ከመቶ ፐርሰንት አካባቢ ነው።